ከደበረ ግን መክረት መቅረት ይችላል ከተስትልኝ ጊዜ ነው ኧረ ችግር የለውም ፋሪ ምን የሚያሳስብ ነገር አለ አንተ ኧረ እኔ ይቅርብኝ ት ውይ በስማ ይሄንንም ዛሬ ደግሞ አላጨስኩም ነው የምልህ ከነጋና በቅልብርብር ያለኝ እየመሰለ ለ እዛ ነው ግን ባለቤትሽ አይደል እንደሚታጨሽ ኧረ ጭራሽ ያውቅም አንተ የምር ያውቅም እንትን ተሳስተ እራሱ እንዳያመልጥ ወደፊት ከተገናኛችሁ እንዴ ማለት ዝም ብለሽ እና እንዴ ምን አይነት ችግር። በእንደዚህ አይነት ስርዓት ውስጥ ያለ ሰውን እንደምታጨሽ ሲያውቅ ማለት ከባድ ነገር ነው። ዝቅ አድርጊው፣ መስኮቱንም ዝቅ አድርጊው እና በደንብ ስማ ግን። ግቢ ውስጥ ኖርማል አላ አሪፍ። ኦኬ ኦልሞስት። እኔ አሁን ባህሪሽም የሆነ ፈታ ያለ ሰው ነው። እኔም ፈታ ያለ ሴት ትመቸኛለች። ሹነሽ ለምናገር አዎ፣ በዚህ ዘመን ፈታ ብለ እንደ ዘመኑ ስትራመድ ነው የምታልፈው እንጂ ማየ ነው እኮ ስነ ስርዓት ይዘን ማየ ነው እ ይገባኛል ፊሊንግሽ። ስለዚህ አሁን ታዲያ እሺ ይሄን ነገርሽን አሁን ቢያቀና ገንዘብ አልሰጥሽም እን ምናምን ምናምን ቢልሽ፣ እሺ አረብ በጣም ብዙ ነገር ነው የሚበላሽብኝ። ቢንካይ ማለት አሁን አንቺ አንድ ሚሊዮኑን በቃ ከሱ ደምጣ በቃ እንደምጾም ምናምን ብዙ ነገር ነው የሚያቀው የሚሰከሰውን እኮ ሰክሰ ሰክሰ ነው እንጂ እሺ ኦልሞስት ከተገባችሁ በኋላ እኮ ላንቺ አስቸጋሪ ነው የሚሆነው። ምትልልሽ ውዝ ሰውነቴን ምናምን ፈልገው ነው ለምን እንጂ ይዋሻል። አሁን የምር ወዶኛል እንዴ እንዴት? እንዲህ ሲሪየስ ሆኖ ካልሽኝ እውነት ወዶሽ ምናምን ነው ሊሆን የሚችል። አይ ያው ብዙ መልክ ምናምን ይለው የፈለገው ሰው ላግግ ቢል አያገኝም፣ ያገኛል ግን ያው ለአንድ ቀን ምናምን ባሉለትሁለት መኝታ አፓርትመንት ከሶስት ተጨማሪ ክፍሎች ጋር ከዲኤምሲ ሪል ስቴት። ጤና ይስጥልን። ዲኤምሲ ሪል ስቴቶች ነን። እጅግ ዘመናዊ መኖሪያ መንደር በለቡ መብራት እየገነባን ሲሆን በዚህም ውስጥ ከስቱዲዮ እስከ ባለ አራት መኝታ አማራጮች አሉ። ከ99 ካሬ ጀምሮ ማንጌት ይችላል። ለበለጠ መረጃና ሳይቱን ለመጎብኘት ስክሪኑ ላይ ባንደው ስልክ ይደውሉ። ዲኤምሲ ሪል ስቴት። ሰላም፣ ሰላም፣ ሰላም ውድ አራዳ ታይምስ ቤተሰቦቻችን እንደምን እስከዚህ ሰዓት ከረማችሁ ያልኩኝ። ዛሬ ደግሞ በአይነቱ ለየት አይነት ያለ የጓደኝነት ፍቅር፣ የአብሮነት ህይወት፣ የመጣጣም ህይወትን የምናይበት ነገር ገጥሞኛል። ምን ለማለት ነው፣ ኦልሞስት አሁን ባለ ታሪኬ ሊያገባ የደረሰ ሙሽራ ነው። አሁን የሚመጣው አዲስ አመት ጥር ላይ ለመሞሸር ተፍተፍ እያለ ሙሽራ ነው እና ጓደኞቹም ኦልሞስት ይበልጥ ቅርብ ሆነው ያወሩኝ የልብ ጓደኞቹ ናቸው። የሰርጉ ፕሮግራም ላይ ሚዜዎቹ ናቸው እና ግራ የሚገባ ነገር ነው እያሉኝ ያሉት ምንድን ነው? ሊያገባት ያሰበት ሴት በቃ ኦልሞስት ካራክተራይዝ አይደሉም ሁለቱም፣ ሆነ ካራክተራቸው አይገናኝም። እና እኔ እውነት አፍቅሯት ይሁን ሸውዳው ይሁን የሚለው ነገር ግራ ገብቷቸዋል። ና እሱንም ለማውራት ለማማከር ሞክረዋል፣ ግን ምንም ያገኙት መረጃ ያወቁት ነገር የለም። እውነት ለመናገር ና ምንድን ነው ሀፕን ያደረገው የሚለውን ነገር ግራ ገብቶኛል። እናም ሊያገባት ያሰበው ጥር ላይ ሰርግ ሊደግስላት፣ ሽማግሌ ሊክላት ያሰበውን ሴት ቢዝነስ ልጀምር እንደሆነ አስብ ያለው ብላ ማክራኝ ነበር ና ኦልሞስት የቢዝነስ ሰው እንደሆንኩኝ በጓደኞቿ ተጠቁማ እንድመጣ ድር ያለው። ኦልሞስት እየመጣች ነው ና ባህሪዋን ካራክተሯን ለማወቅ ለመጠየቅ ለመረዳት እውነት ታገባት አለ ወይ ሳት ታገባትም የሚለውን ነገር ለመጠየቅ ነው። ኦልሞስት ይህን ቪዲዮ ለእናንተ ይጄላቸው የምትወት ተመልካቾች። እናም ትንሽ ጓደኞቹ ግራ ያገባቸው ና የደበራቸው ነገር ምንድን ነው ይሄ ግለሰብ ኦልሞስት ወደ አንድ ነጥብ ምናምን የሚጠጋ ገንዘብ ሜክ አድርጓል ወይ ደግሞ ሴፍ አድርጓል። እና ይሄን ነገር ለእሷ ሊሰጣት ነው፣ ቢዝነስ ሊጀምርበት ነው። እና እሷም ገንዘቡ ብቻ ነው ትኩረቷ። ቢዝነስ መሽ ነው የምጀምረው፣ መሽ ነው የምንገናኘው ምትለው ምናምን የሚል ነገር ነው በጓደኞቿም ያለው ና አይ ቲንክ። ለዛም ነው ቢዝነስ ልጀምር እንደሆነ ለማግኘት የሞከርኩት። እና ገንዘቡን ወዳ ነው ልቡን ወዳ ነው ወይ የሚለውን ነገር ለመጠየቅ እሞክራለሁ ረጋ ካራክተር እንደሆነች ነው ባለቤቷ ያጫወተኝ። እሱም በጣም ረጋ ያለ የቤተ ክርስቲያን ሰው፣ ስርዓት ያለው ሰው ቅዳሜ ቅዳሜ ኳስ ለማየት እስከ ሁለት ሰዓት እስከ ሶስት ሰዓት እንኳን ካመሸ ወይኔ ብሎ ሁለት ሰዓት ላይ ወደ ቤቱ እንደሚመለስ ቢራ ጠጣ ሲሉት ምንም ሱሳ ሱስ ነገር እንደማይነካ ነው ጓደኞች ያጫወቱኝ። ና እውነት ለዚህ ሴት የምትገባ ሴት ናት እውነት ለዚህ ወንድ የምትገባ ሴት ናት የሚለውን ነገር አብረን እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድቆዩ ጋብዛለሁ በዚህ ቪዲዮ አስተማሪ አዝናኝ የሚሆኑ መረጃዎችን እንደምታገኙ አልጠራጠርም። ለአራዳ ታይምስ አዲስ ከሆናችሁ ደግሞ ሰብስክራይብ ና ላይክ ማድረጋችሁን አትዘንጉ። ወደ ቪዲዮ ያልፋለሁ። ወደ እኔ ሰላም ነው ሁሉ አማን። ቤዛ ነሽ ቤዝዬ፣ እንዴት ነሽ? እግዚአብሔር ይመስገን ሁሉ ጤና። ስራ እንዴት ነው? ምንም አይደለም። እግዚአብሔር ሞቀሽ፣ መሰለኝ መስኮት አንዚ እሺ፣ እሺ ያው ዝቅ አድርጊ። እንዴት ነው? ሰላም አለ፣ አለ። እግዚአብሔር ይመስገን። በጣም እያፈላለግሽኝ እንደሆነ በእግር በፈረስ ነው የሰበተው። ታማክራለህ አሉ፣ አሉ። ማለት ስለ ቢዝነስ ምናምን። አዎ፣ እውነት ለመናገር ማማከር ሳይሆን ጥሩ የሚባል ቢዝነስ ላይ ያለው ሰው ነኝ። እውነት ለመናገር ምልልሽ ነው በአንድ አመት ወይ በሁለት አመት ውስጥ ነው የጀመርኩት ቢዝነስ፣ የራሴን ቤት ይሄን መኪና ምናምን ልጋዛ የቻልኩት። እና ጓደኞች ደግሞ ቢዝነስ ሊጀመሪ እንደሆነ ምናምን የነገሩኝ እና ኦልሞስት ማከስሪበትን ጥሩ የሚባል አይነት ቢዝነስ ለመጀመር ና ትፈልጋለች ምናምን ብቻ ብለውኛል። አይዶ ከአንቺ ልስመው ብዬ ነው የጠሮሽ። እንደዛ አስቤ ነው ያው ቢዝነስ ባለቤቴ ባለቤት ሳይሆን ያው በእጩነት ደረጃ ነው። ቦይፍሬንድ። አይ በጣም ደስ ይላል። ኦልሞስት እንደማይሽ አሪፍ አይነት ቁመና አሪፍ አይነት መልክ ያለሽ ሴት ነሽ እና ታድሉ አልበል ታድለሽ አልበል ረ ታድያ ያለው ነው የሚባል ይህን ያህል። እንዴት ምን አይነት ባህር ያለው ባለቤት ነው የገጠመሽ? በጣም አሪፍ ሰው ነው። በቃ የቤተ ክርስቲያን ሰው ነው ምናምን እኔንም የቤተ ክርስቲያን እንዲያደርገኝ እንድሆን እያገፋፋኝ ያለ ሰው ነው ምናምን። ቤትም ብዙ አልስማማም ነበር እና ወደ ቤቴም እንድመለስ አድርጎኛል። ብዙ ነገር በጣም ደስ የሚል አይነት ባህር ያለው ሰው እንደሆነ ነው እየሰማ ያለሁት ና። አዎ በደምብ በጣም ደስ ይላል። እድለኝነት ነው ኤንዌ። አዎ ሲያጋጥም እንግዲህ አሪፍ ላይ ያጋጥመኝ ብሎ መጸለኝ። አዎ በጣም ደስ ይላል። እና ምን አይነት ቢዝነስ ነው ለመጀመሪያ አሰብሺው? ያው ቀለል ያለ ስንት መሰለህ? ከአሁን በጀቱ አንድ ነጥብ ምናምን ነው ማለት አንድ ነጥብ ኦኬ። ኦልሞስት እጃችሁ ላይ ያለው ገንዘብ እና ያው አሁን ደግሞ ትልቅ ነገርም ለመክፈት አይበቃም መሰለኝ። አው አሁን ኦልሞስት እውነት ለመናገር ነገር እኔ ስርክ ቤት ነው ሰራው ነገሮች አለብኝ ያስባለሁና ከዱባይ ነው እቃ ምናምን እያስመጣው መሰራውና በጣም ያስፈልግሻል አንድ ኮኔክሽን። በጣም በጣም ወሳኝ ነገር አለው። እቃ ዝም ብለሽ ብቻ ይዘሽ ስለመታሽ፣ ስልክሽ ጠራ መሰለኝ። ምን ችግር አለ ነሽ ምናምን ጥያቄዎች አልነገርሽውም? እንዴት ትደባበቃላችሁ ማለት ነው? አይ እሱ እንዳይደብረው ነው እንጂ እሱ የሚደብቀኝ አይመስለኝም። እኔ መደበቅ አይደለም እኮ እንደ ሰፕራይዝ ላደረጉ ስላሰብኩ ነው። እና እንዳልኩሽ ነው በጣም ኮኔክሽንግ በጣም ወሳኝነት አለው ለቢዝነስ ና አሁን ላይ በትንሽ ጊዜ ሚክ ሊያደርግሽ የሚችለው ነገር ኖ ኖ ላሌሎች ይችላል። እኔ በታይሙ ስልክ መስራት ግዴታ ስለሆነብኝ እና በስልክ ሙያ እውቀቱም ስለነበረኝ ነው ያም ቢዝነስ የጀመርኩት። ና አንቺም ሴት ነሽ አቋምሽም ፋሽንሽም የሆነ ደስ የሚል ነገር ይመስላል። ና ዱባይ ምናምን እኔ እውነት ለመናገር እመላለሳለሁ ከነጎዳ ምናምን እንበረራለኝ እውነት ለምናገር ና ብዙ አይነት ቅንጡ የሚባሉ ፋሽን የሚባሉ ልብሶች ብጀምሪ ሱቅ፣ ቀለል ያለች ሱቅ ተከራይታሽ፣ ኦልሞስት አሁን ሱቅ ሀያ አምስት ሺ ሰላሳ ሺ ገብቷል። ግን የሶስት ወር አራት ወቅ ቅድሚያ ከፍለሽ ቢዝነስ መጀመር ከፈለግች ልብሶችም ጫማዎችም ቦርሶችም ብዙ ነገር ውጭ ያሉት ነገራቶች ይዜ ልሽ እየመጣው ሆነ አብረን መስራት የምንችልበት ወይ መፈጠር ይችላል ማለት ነው። አሪፍ ነው እንደዛ እሱ አሪፍ በጣም አሪፍ ነው። ግን አንድ ሎኬሽንሽ በጣም ወሳኝነት አለ ቢኮስ ዝም ብለሽ የሆነ ሰፈር መንደር ውስጥ መተሽ ብታፍች አይሆንም። አው እሱን ነው ምንሽ። ሁለት ደግሞ ከባሪሽ ከሄዳል ብዬ ነው ቆንጆ ደስ የሚል አይነት ካራክተር ያለሽ ልጅ ስሎንሽ ነው እና ከሰው ጋም ለመግባባትም ፋሽንሽ የምትከተው ነገር ከዱባይ አይነት ነገር ጋር የሚሄድ ነገር ስሎ ነ አረ ነ ይኔም ባለቤት አለሽ። ምንም ሌላ ሀገር አስቤ ሳይሆን አንዳንድ የሆነ ሰው ቢዝነስ ሲጀምር ይህ እንዴት ነው? ሱቅ ከፍተሽም ኩፍስ ብለሽ ኮስተር ብለሽ የምትቀመጪ ከሆነ ከስተምር ደስ እያሉ ሊገባ አይችልም። ይሄዳል። ሊገዛ የመጣው ራሱ እንደሚሄድ ምናም ሰምቻ። እሱን ነው ምልሽ። እና ኦልሞስት የፌሽዋል የሚባለው ነገር ለሰዎች የምሰጪው ነገር ወሳኝነት ስላለው ነው የምደጋገ ምልሽ። ና እንደዚህ አይነት ፍሪ የሆነች ልጅ ስሎንሽ ነው። ይህን እያልኩሻ ያሉት እንደዚህ አይነት ቢዝነስ መጀመር ትችላለሽ። ልብስ ቤት እንግዲህ፣ ያው ግን ይቅርታ አድርጊልኝና አንድ ነጥብ ምናምን አይበዛም። ልብስ ቤት አይ ኖ ዌይ አንድ ነጥብ ሙሉ ሜክ ታደርጊያለሽ አይደለም። ሴፍ የምታደርጊው ገንዘብ ይኖራል። ኦልሞስት ወደ አምስት መቶ ሺህ ብታወጪ ነው ከዱባይ መምጣት። በቃ ዘጭ አድርጎ ለመክፈት ከሰው ዘጭ አድርጎ ስ ሰው ከባድ ነው ግን ቢካዝ አሁን እንዳከስሪ እኮ ነው የኔና ቴኒ እያልኩሽ ያለው ሰው መሰለሽ? ቢዚ ክስረትም አለ ልብስ ስራ። ግዴታ ልብስ ይዛሽ ስለገባሽ ሊስ እንትን ይልሻል ማለት አይደለም። ሞሎች ላይ ምናምን እንዲሆን እኮ ሞሎች ላይ አሁን ሎኬሽን መፈለግ ላይ ጎበዝ አይደሉም እውነት ለመናገር። ግን ኦልሞስት ጓደኞች አሉ ሎኬሽን ጎበዝ የሆነ ለልብስ ስራውን አሪፍ ንግድ ያለበት ቦታ ላገናኝሽ ይችላሉ እና እቃውንም እኔ የማመጣልሽ ይሆናል። ያን ቃ ካመጣው በኋላ እንትን የምንልበት ልበት ወይ ፈጠራ ልጅ ሶቂ ሞቀሻ? ትንሽ ሞቀ። አዎ አየሩ እንት ነው፣ ነው እኔ እንደዚህ ነው ያሰብኩት። እና ድፍረት ካልሆነብኝ ቢዚ፣ ትንሽ የሆነ ስርዓትሽ፣ ስለ ባለቤትሽም እያወራሽ ነበር፣ ይኸው ቢዝነስ ላይ ስራ ነገር ሆኖብኝ ያተኮርኩና፣ እንዴት ተገናኛችሁ፣ ስሙ ማን ነው፣ የት ነው አሁን እየኖረ ያለውና፣ የሚለው ነገር ዝም ብለሽ ብታጫውጪኝ ደስ ይለኛል። ባለቤቴ ያ እንዳልኩ አልተጋባንም፣ ገና ነን ግን እንትን ላይ የተዋወቅ ነው ፌስቡክ ላይ እና እዚህ አልነበረም የሚኖረው ውጪ ነበር እና እንደ አጋጣሚ በታቆይለም ይቻል ፍሬንድ ምናምን ምናምን ፌስቡክ ላይ እንደሱ ሆኖ ምናምን እዛ ቴክስት ታደርገልኝ ምንለምን ነገር እኔ የመጀመሪያ ቴክስት ያደረኩለት ግን አዋር ትንሽ ሀይ ሀይ ተባባል እና ከዛ ዘጋሁት ከዛ በኋላ ግን በቃ በስነ ስርዓት ፑሽ አድርጎ ምናምን ያው መዝጋት ፈልጌ ሳይሆን ኢንትረስትድ አይደለም ብዬ ስላሰብኩኝ ነው ከዛ በቃ እያለ እያለ እያለ መጣ ለአንቺ ላገኝ ነው መጣው ምናምን ብሎ የሆነ መሀል ላይ መጣ ማለት ከዛ ተገናኘ ከዛ ተመልሶ ሄደ እና በቃ ጠቅልዬ ሊመጣ ነው ምናምን አለ። አሁን ከሁለት ወር ነው ከሶስት ወር በፊት ጠቅሎ መጣ ማለት ነው። ገና ከመምጣቱ ነው በቃ ከአንቺ ጋር ትዳር መመስረት ጊዜ ማሳለፍን የፈለገው። በጣም ደስ ይላል። ምን አይነት ካራክተር ብታሳዩ ነው ስልሽ ምን አይነት ባህሪሽ ስልሽ፣ ኦልሞስት ሁለት ለመናገር በአንድ ቀን የምትወደጅ አይነት ሴት ነሽ። ቅርታ ጮኝ ያላትን ሴት በዚህ ልክ ማውራት በጣም እና ይሄን ባህሪሽን አሳይተሹ ነው እንደዚህ ላንቺ ብሎ ሊመጣ የቻለው ምን ብታረየው ነው ስለሽ፣ ውጭ ሀገር የሚያክል ነገር ትቶ ኢትዮጵያ ጠቅልሎ መኖር ማለት ታቂዋለሽ። አይ ሀሳቡም ነበረው መሰለኝ ከሄደ ቆይቷል መሰለኝ፣ እና አሁን በቃ ምክንያት ነበር የምፈልገው ምናም መምጫ ነበር የሚል እና ያው እናሳየዋለሁ ብለህ ነው ያው ሰው ኮ ስሬ ብዬ ጥሩ ልሆን ካለ መሆን ይችላል፣ እሱም አልከ የሚከብድ ነገር የለውም። የሆነ ጭንቅንቅ ብለሻል፣ እና ፏ ብለሽ አውሪኝ ትሶኬሽ፣ አትጨናነቂ። ፊትሽም ድክምክም የሆነ ጭንቅንቅ ያልሽ የመሰረኝ ስለሆነ ነው፣ እና ኮስተር ብለሽ ሳዋራኝ ነው። እኔ ምንም እንደዚህ ኮስተር ምናምን እልጃለሁ፣ ማስክም ጉንፋን ስለያዘኝ ምናምን ነው እንጂ እንደዚህ አይደለም። እና ዘና በይ ወንበርሽንም ለቀቅ ማለት ትችያለሽ። ምናምን እየተሰጡ ይሪላክስ አድርግ አንተ አትጨናነቅኝ እኮ እኔ እኮ ምን አይነት ሰው ነው? ምንም ሲጀምር ሰው ሲጨናነቅ እኔ ደስ አይለኝም። ችግር የለም። ከደበረ ችግር የለውም። ባጨስ ማለት ታጨሻለሽ? አይ ካስተ እንትን ካለ የሚረብሽ እኮ ነው። ችግር የለውም። አረ ኢትስ ኦኬ። መስኮቱንም ዝቅ አድርጊው። ሪላክስ አርጊ። ኢትስ ኦኬ። አይ ከደበረ ግን መቅረት ይችላል። አረ ችግር የለውም። እኔ ምን የሚያሳስብ ነገር አለ? ዛሬ ደግሞ አላጨስኩም ነው የምልህ ነገና። በቃ ኦኬ

እውነት በቃ አግብተሽ ምናምን ይሄን ነገርሽን ታዲያ ለመተው እያሰብሽ አቅም እንዳልኩ አቅም መረባ በምንም መንገድ አቅም እኮ ድንገት ቢያቅስ የት ያየኛል ብለህ ነው? ባክ እንዴ ለተዳሩስ ልገዋ እንዴ ነው ይዛኔ እንትን ሲል ሲሪየስ ይሆንማ። ባክ ግዴታ ሆነ በቃ ታቆማል። ምን አማራጭ አለ ብለህ ነው። እና ሱሰኛ አይደለሽም ማለት ነው። ታዲያ ሱስ የብዙ አመት አይደለም፣ ግን ያው ያዝናናኛል። ኦኬ እና ግን በዚህ ልኩ እሱን መደበቅ ፈልገሽ ሆኖ ይቅርታ፣ እሱ ቤተ ክርስቲያን ሰው ምናምን ነው እንዳልኩውና ና ያደገው ምናምን ደዛ ነው። ኦኬ። በምን ይረዳኛል ብዬ አሰብ በምን ይረዳኛል ብዬ ላይ ሳስብ አጣውና፣ አሁን ለምትሆነው ነገር ደግሞ ላልተውም ይችላል። እሱንም እንዳልከተ ማለት

ስንት ነገር ይደረግ የለ እንዴ? ምንም አድርገህ አታውቅም አንተ። እኔ ስልሽ እውነት ለመናገር እንደዚህ አይነት ካራክተር ውስጥ ያሉ ጓደኞች የሚሄዱኝ መቃመም ምናምን። አረ ምንም አረ እባክሽ አቷሽ በእውነት ስር እያጨስኩ አይደል ምን ያሳሻል? አረ ወፍኒ እንት ነው ማለት ሳይሆን በቃ ኢትስ ኦኬ። እስቲ አንቺ የምታስለምጂውን ከሆነ እናያለን ነበር። አይ ያው እኔ ለሱሰኛ ምናምን አልመክርም ሱስ ውስጥ እንድትገባ አይደለም። ግን ለመዝናናት ምናምን አንዳንዴ እኮ በቃ ታዝናኝኛለሽ ችግር የለውም ነሽ ደስ ይለኛል። ደስ የምትሆነ ሪላክስ ያደርግሽ ልጅ ነሽ በጣም እንትን አልኳ። አይ መጀመሪያ ነው የሆነ ሲሪየስ ነው ሽፍ እንዴ? አንተም ኮስተር ብለህ ስታዋራኝ ነው እንዴ? የሁኔማ ቢዝነስ ነው ያገናኘን ምናምን ብዬ ነው። እንደዛ አይነት ሁኔታ ውስጥ ነው። ያው ደግሞ እንደምታውቀው ሶሳይቲው ምናምን ሴት ምናምን ስታጨስ ምናምን ያካብዳል። አው ሱ ሱ ፓርት ታይም ልጭኝ ኦኬ አይ እንጂ እስልሽ ኦልሞስት አሁን እንደምቀኝ ምናምን ጊዜ እንደምታሳልፊ ነው የነገርሽ የሚያልፉ ነው ግን ይሄ ሁሉ ነገር ድንገት ቢያውቅ የሚደብሩ አይመስል። ኦልሞስት ቸርች ላይ ያለ ሰው ስለሆነ ነው የሚምልሽ አዎ እኔ እሱ የሚውልበት ጋ ምናምን አላረግማ። እስከ መች ትደብቅለች? ልታገቢ ነው እኮ አንተ በናት እሺ በቃ እውነቱ ልንገራ መላሉ ምናምን ስለተባለ ነው በናት ማለት በቃ አናግሪው ምናምን ያለች እንጀራ ሲ ጓደኛ ያለችኝ ሚቹዋል ፍሬንድ አላልኩ። ከዛ በቃ ሰንዲ እኮ እንዲሰራ ነው ምናምን ስትል ሳናግረው እሱ በቃ ሰመጠ። ኦኬ እንጂ እና አሁን ጀስት እዚህ ጋር የሆነ ገንዘቡን መላውን ብለሽ ነው እንጂ ኦልሞስት ፍቅር ምናምን የለሽም ማለት ነው። ያው ምንም ያለው አይደብርም ሰውየው። በጣም ከባድ ነገር ነው። እና ይሄን እያወቅሽ ነው ታዲያ ትዳር ውስጥ ለመግባት የወሰንሽው? ከማፈልጊው አይነት ሰው ኧረ በእናትህ አንተ ማና ፈልጉ ያገባ ሰምተሃል? ተወዶ ተጋቡ ሲባል ሰምተህ ታውቃለህ? ይሄ ብር በዚህ ዘመን ትቀልዳለህ። በጣም ግራ እያገባሽኝ መጣሽ። ይልቅ አንተ እንትን የምትል ከሆነ ግን ማለት እንችላለን፣ ከፈለግ ማለት እንዲህ ምናምን ፏ ማለት ከፈለግ ማለት ፏ በምን አይነት መልኩ? በሴክስ ነው? ምን አሁን ያልገባውም ነው። አተብድ ነው፣ ሴት ልጅ ስታወራ ድረስ እኮ አይጠብቅም ማንም። ስልሽ ግራ አጋባሽኝ። አታቂኝም እኳ እንዴ፣ ዛሬ እንዴት አውቀሽኝ? እንዲ ባንዴ ቆንጅዬ ነገር ነክ ምናምን ብዬ ቴንኪው። በጣም ግን ኦልሞስት ታዲያ ባንዴ አታውቂኝም እንዴት? በአንዴ እንደዚህ ብትንጫርሽ፣ ካልተመቸው ይቀራል አባቱ ግዴታ አይደለም። አይ ነው። አረ መመቸት ሳይሆን ሳታውቂኝ ምናምን አልክ። አይ እኔ ስታመቸኝ ፈታ አልክ። በቃ መጀመሪያ ላይ ምናምን ተኮሳትረህ ነበር፣ ከዛ ፈታ ስትል ጊዜ ነው። ስናወራም ነው እንጂ ምንም የተለየ ነገር አይደለም። አይ ዶንት ኖ ምን ማለት እንዳለብኝ አላውቅም ግን

ምናምን አምቢሌሽንስ አረ እናቱ በጣም ብዙ ነገር ነው የሚበላሽብኝ። ካዩኝም ማለት አሁን አንቺ አንድ ሚሊዮኑንም በቃ ከሱ ለመጣ በቃ እንደም ጾም ምናምን ምናምን ብዙ ነገር ነው የሚያውቀው። የሚሰከሰውን እኮ ሰክሰ ሰክሰ ነው ኦኬ። እንጂ እሺ ኦልሞስት ከተገባችሁ በኋላ እኮ ላንቺ አስቸጋሪ ነው የሚሆነው። ምልልሽ ነው ውዝ ሰውነቴ ምናምን ፈልጎ ነው ለምን ይዋሻል። እንጂ አሁን የምር ወዶኛል እንዴ፣ እንዴት እንዲስ ሬስ ሰው ነው ካልሽኝ፣ የሆነ ተወዶሽ ምናምን ነው ሊሆን የሚችለው። አይ ያው ብዙ መልክ ምናምን ነው ሊሆን የፈለገው። ሶላጊ ግቢል አያገኝ ያገኛል፣ ግን ያው ለአንድ ቀን ምናምን ኦኬ። አይ ዶንት ኖ ምን አይነት ውስጥ እንዳለሽ አላውቅም። እ እኔ እንጃመን ማለት ያለብኝም አላውቅም። ግን ከተጋባችሁ በኋላ ሽ የሆነ ታይም ግን ይሄ ነገር እኮ አስገዳጅ ነገር ነው ስለሽ ገንዘቡንም አግኝተሽ የሆነ ነገር አግኝተሽ በአንዴ ሊፈታሽ ወይ ደግሞ የሆነ ነገር ሊያደርግልሽ እኮ አይችልም። በአክል መፋቻ ግን መንገድ አይታጣ። ዋናው የሆነች ነገር ልክፈት ብቻ እና እናስብበታለን። እኔ እንደውም እንደሌላው ሌላው ጸጥ ልለው ምናምን አይደለም። የሰራው ሰራበት፣ ና ከዛ መልስለት አለው ብሩ። ቀላል እንደ ቢዝነሱ ቢያከስረሽ፣ አያከስረኝም። አይ ደህና፣ ለዛ አይደል እንዲያንተ ጋር የመጣሁት ያለ መቅሰር አይደል እንዲ ብዙ ሰው ምናምን ማናገሮ እኮ ለዛ ነው። በራም በሚያበላ ነገር ከፍትና በቃ ለሱም በትንሽ ጊዜ ይበልስለት አለ። ያው ሰባዊነት በሚለው ነው እንጂ እሺ ልጅ ልጅ ነው፣ ላሽ ነው የሚለው ልጅ ምናም ቢፈጠር እሺ ትዳር ውስጥ ቡ ከባድ ነው እንዴ አሰበሽው። ሴት ልጅ ናት እንደውም እኮ የምትጠነቀቀው ይባላል። እንደዛ ይነገር እኮ ምጠመት የምጠነቀቀው ነው ያልማ እየተጠነቀቅኩ ነው እስካሁን ምንም ከእሱ ጋር ሳልፋችሁ አታውቁም። ነው እንትን ብንሄድ የሆነች ሺሻ ቤት ምናምን ሄደች። እንደዚህ አካባቢ አሁን ፉሙን እንትን ስል በቃ በጣም ወሰወሰኝ። ማለት ሺሻም ትጠቀም ያለ ይሄኛል ማለት ነው፣ በየቀኑ ያው፣ ዛሬ ያው አየሩ ምናምን በቃ እንትን ሄዳል። ደግሞ ብጠጣም ደስ ይለኛል። ዛሬ በከ በቃ ምናት አዳር ምናምን ብንጠጣት እውነት ለመናገር ስራ አለኝ። ገና ማገኛቸው ሱቅ መሄድ አለብን። ችግር አለው? አሪፍ ሰዓት እንገባለን። የምተኛበትም ሰዓት ላይ እንትን እንገባለን። ወደ ስምንት ዘጠኝ ሰዓት እንገባለን። አይበቃም? ይሄን ያህል ሌሊት ሙሉ ነው የምትጠጪው? ኧረ አንተ በቃ ምንም በቃ በማያቁና ምን ሙሉ እየሆንክ ነው ወይ በቃ ባልገባው እዩ ሽን ምን አስበሽ? ኧረ እንደዛ ሳይሆን ስልሽ ኦልሞስት። እውነት ለመናገር እዚህ አካባቢ ምንም ሻ ቤትም አላቅም ምትይው አይነት ነገርም አድርጌ አላውቅም። ግን አንተ ምንድን ነው አንተ ፊት አጨስኳ እንደ አሁንም እየሰከስከኝ ነው በቃ ኧረ በቃ። ታስታውቃለህ። ምንድን ነው ባታስታውቅም? ማስታወቅ አለ፣ ማስታወቅ ሳይሆን ሴት ልጅ እንትን ተብላክም ምን ነው ምን ኧረ ብቻ ኤኒዌይ እንግዲህ እዚሁ መቆየት አለብኝ ስራ ስላለብኝ ነው እንጂ እባክሽ በቃ ወይ እኔ ዛ እንትን ሊሄድና እያጨስኩ ነው አልጠብቀ ወደ ሀያ ሁለት ነው

ሌላ በቃ እኔ ምንም የቀረውን በስልክ እናወራለን። በቃ እና ማታ ከፈለክ ከች በል አለን፣ እኔ የማውቀው አሪፍ ቤት አለ። ብዙ እንትን ሰው አይበዛም ምናምን። ፋው ብለን ተዝናንተን በቃ ቻስቲ እና እንደዚህ እየተዝናና ስታወራው ነው ደስ የሚለው። በቃ እናወራለን ብቻ ካልፈለክ እንግዲህ ወይስ ልደውልልህ? ደውልኝ። በቃ እሺ፣ እሺ። ቅድም የደወልኩበት ስልክ ይሄን ነው እኮ። እንዳትቀር በቃ እጠብቅሃለሁ። ብቻዬን ነኝ የምሄደው። እሺ፣ ጓደኞቼ ምናምን ይሉ በቃ። እሺ፣ ደውልልሻለሁ ብቻ እናወራለን። አንሳ ደግሞ ሰፈር እዚህ ነው ብሎሃል። እመጣለሁ። እሺ፣ እሺ፣ እሺ። ምክንያት ጓደኞች ደረሱልህ፣ ጓደኞች ቆሙልህ፣ ጓደኞች አዳኑ ነው ልልህ የምችለው። ሲሬስ ሰው እንደሆንክ አውቃለሁ። የቤተ ክርስቲያን ሰው እንደሆንክ ነግረውኛል። ገንዘብ እንዳለ ነግረውኛል። እና አገባት አለው ወዳት አለው ትሆነኛለች ብለህ ያሰብካት ሴት እስካሁን ያየሁ አይነት ሴት ናት። እና እውነት ለመናገር ጠይቃት አጣራ ባይሉኝ ይሄ ሰው ትዳር ውስጥ ከገባ በኋላ ገንዘቡን ወስዳበት ሕይወቱን ቁጣው ሱስ አስለምደው ነው ልትወጣ የሚችለው እና ሴት ልጅ በዚህ ልክ ትሆናለች ብዬ አስቤ አላቅም። በጣም ከባድ ነገር ነው። አይደን ነው ብቻ ይህን ቪዲዮ አደርስልሃለሁ። በሌላ ቪዲዮ እንደምንገናኝ ቃል ገባልሃለሁ። እንግዲህ ለማገዝ ለማስረዳት እሞክራለሁ። እንግዲህ ተመልካቾቻችን በጣም ከባድ ነገር ነው እያዩ ያለሁት እና እንደዚ አይነት ነገር የሆናል ብዬ ምናምን አስቤ አላቅም። በጣም ከባድ ነገር ነው ያለው። እንግዲህ በሌላ አዲስ ቪዲዮ እስከምንገናኝ ቸርቆ የሚላለው ተመልካቾች እግዚአብሔር እንደው ልቦና ይስጠበቅ። ምንም ማድረግ አልችልም። ብቻ ቴንኪዩ። ባለሁለት መኝታ አፓርትመንት ከሦስት ተጨማሪ ክፍሎች ጋር ከዲኤምሲ ሪል እስቴት። ጤና ይስጥልኝ፣ ዲኤምሲ ሪል እስቴቶች ነን። እጅግ ዘመናዊ መኖሪያ መንደር በለቡ መብራትን እየገነባን ሲሆን በዚህም ውስጥ ከስቱዲዮስ ከባለ አራት መኝታ አማራጮች አሉ። ዛሬም እንመለከትም ደንበኞቻችን በብዛት እየገዙት ያለውን ባለሁለት መኝታ ቤቱን። እነዚህም ቤቶች ከሁለቱ መኝታ ቤቶች በተጨማሪ ሌላ ሶስት ተጨማሪ ክፍሎችን የያዙ ቤቶች ናቸው። ለእቃ ማስቀመጫ የሚያገለግል ስቶር፣ የልብስ ማጠቢያ ወይም የላውንደሪ ክፍል፣ የሰራተኛ ክፍል ከነመታጠቢያ ቤት። ቤቶቹ በአጠቃላይ ሶስት መታጠቢያ ቤት ያላቸው ሲሆን እንደ ቤቱ ዲዛይነር በሳሎን በመኝታ ቤትና በኪችን በኩል ወጣ ብሎ አየር መጋበል የሚያስችሉ ሰፋ ያሉ ባልካኒዎች ይኖራቸዋል። እነዚህም ቤቶች በ8 ፐርሰንት ቅድመ ክፍያ ከ99 ካሬ ጀምሮ ማግኘት ይችላሉ። ለበለጠ መረጃና ሳይቱን ለመጎብኘት ስክሪኑ ላይ ባንደው ስልክ ይደውሉ። ዲኤምሲ ሪስቴት